ከዛ ቀጣይ ደግሞ ቢል ቀለም ይለጋግሙ ወይ እንግዲህ ቢል ቀለም ሞልኮ ያው ኤ ቀለም ምናምን ቀለም ዘመናዊ ቀለም ነው ነው ቢል ቀለም መቶ ሃምሳ ሺህ ብር ነው።

የባልና ሚስት ክላስ ላይ ደግሞ ቫትሩም አለ፣ ሽንት ቤት አለው። በአጠቃላይ ይሄ ቤት ማለት ነው። ኩሞ ለከሞ ሳሎና ሎብ ሳሎኖ ኦፕን ክችን ረዳት ሳሎና አለ፣ ሁለት ልጆች መኝታ አለ፣ ባልና ሚስት ይሄ ከኩሞ ለከሞ ወሮ ያው ሂሳቡን ስሰሩ እንድታቁ ብዬ ነው አጎሞ ኒክላስ